ስሙ የሚናገር ከስር ከመሰረት የዘግኖች ስብስብ የኡማውን መብራት የዳዋ የዱዓው የሀድራውን ድምቀት የሰላዋት ድባብ የፍቅር ተምሳሌት የደርስ የተርቢያ የኢልም ቅምችት ታላቅነት በሰው ጎልቶ የሚታይበት መሀባ በእግሩ የሚራመድበት መስጂድ ነበረን። ሁሉም ይቀናበት ግን ምን ያደርጋል? ምንስ ይፈይዳል? ያለፈውን ማውራት ማንን ይመልሳል? ብዬ የመናገር ከቶ አላስበውም ነበር። መሆኑን ቀልብ አይቀበለውም። የአማራው ድባብ የተዋበ ድምቀት ነበር አድርጎ ያስጠራው ክስተት ምን እንዳጋጠመ ማወቅም ከሻክ፣ መራሩን እውነታ መጋፈጥ ከቻልክ ጠይቃት

ሰላማችንን እነሱም ስራቸው ተቀምጠው ኢላሂ ይቅር በለኝ ገባሁ በስራህ ለካ የተውካቸው በራህመት ሀዝነህ ስንኩል መሆናቸውን ከወድሁ አውቀህ ብቻ ተቸገር ማሰርህን ትተህ ይሄ ሁሉ አለፈ። በዚህ ሁሉ መግፋት፣ በዚህ ሁሉ ደባ፣ በዚህ ሁሉ ስብራት እኛ ያንገበገበን ያቃጠለን እሳት በዳዩም ሳሚውም ከአንድ ጎራ ማገኘት ደግሞ ይገርመሃል ለገዳዩ ከፈን ለሟቹም ሳይፍን አሳጥቀው ያሰሩት ንብድ ልክ እንደተናገረው የሚታሰረውን ትቶ ነፃውን አሰረው የደማውን ትቶ ወጊውን አጠበው ደግሞ ቀሰሩብን የሰሩትን ሰርተው ያዘጉትን ዘግተው የሰበሩትን ሰብረው ፈተንጂ ነስቶን ዙልሙን አሳልፈው በዳይም ተበዳይ ባንድ ተፈረጀው። ግን ግን የሃይደሩ ጀማአ አልዎች ወጣት እንዴት እጅ ሊሰጥ ሊቀበል ሽንፈት ወደ ኋላ ሊረሳ መስዋት ያበደሩትን ደም በውሃ መተካት ከቶም አይታሰብ ነው ካልዮች ህብረት ነስርም ይቀርበናል ይረሳን ሁከት ኢንሻ አላህ በቅርቡ ቀን ይሰማል ብስራት